መጽሐፈ ሲራክ ምዕራፍ ሰላሳ የወለዱን ነገር የሚናገር አንቀጽ ይህ ነው። ልጁን የሚወድ ሰው በእሱ ደስ ይለው ዘንድ ልጁን መቅጣትን ቸላ አይልም። ልጁን ያስተማረ ሰው በልጁ መናገር ያመሰግኑታል፣ በወዳጁም ዘንድ መመኪያ ይሆነዋል። ልጁን ያስተማረ ሰው ጠላቱን ያስንቀዋል፣ ወዳጆቹም ዘንድ በልጁ መማር ደስ ይለዋል። ከሱ በኋላ እንደሱ ያለ ልጅ ተክቷልና አባቱም ቢሞት እንዳልሞተ ይሆናል። ለጠላቶቹ የሚመክት፣ ለወዳጆቹ የሚፈተፍት ከእሱ በኋላ እንደሱ ያለ ልጅ ተክቷልና። በሕይወቱም ሳለ በልጁ ደስ ብሎታልና ቢሞትም ልቦ አያዝንም። ከልቅሷቸው የተነሳ ሰውነትህ ይነዋወጣልና ልጆችህን ስለማስተማር ልቦናህን አሳዝን። ያልተገራ ፈረስ ገርጋሪ ይሆናል፣ ያልተማረ ልጅም አውታታ ሆኖ ያድጋል። ልጅህን ካቀማጠልከው ይበረታብህ ዘንድ ወደ መበርታት ይመለሳል። ከሱም ጋር ብትጫወት ያሳዝንህ ዘንድ ወደ ማሳዘን ይመለሳል። እንዳያሳዝንህም አትሳቅለት፣ በፍጻሜ ዘመንህ ጥርስን ያረግፋል። በጉልማሰነቱ ሳለ ልጅህን አትቅጠው። ባደገ ጊዜ እንዳይከዳህ በልጅነቱ ጎን ጎኑን ግጠው ግጠበው። በእሱ ጥፋት አንተ እንዳታፍር ልጅህን አስተምረው ያገለግልሃል። ሰውነቱ ከታመመ ሆዱ ከታሰረ ባለጸጋ፣ ሰውነቱ ጤነኛ የሆነ ሆዱ የተከፈተ ድሃ ይሻላል። ሰውነት ጤነኛ ይሁን፣ ሆድህም የተከፈተ ይሁን። ከገንዘብና ከባለጸግነት ሁሉ ይህ ሰውነቱ ጤነኛ የሆነ ድሃ ይሻላል። በጤና ከመኖር ባለጸግነት አይወደድም። ከልቡና ተድላ ደስታም የሚሻል ሌላ ተድላ ደስታ የለም። ከማያልፍ ችጋር ከቁርጥማትም በሽታ ሞት ይሻላል። በተዘጋ አፍ ፊት የቀረበ መብል ደስ እንዳያሰኝ እንደዚሁ ወደ መቃብርም እህልን የሚወስድ ሰው ደስ አያሰኝም። እነሳቸው አይበሉም፣ አይጠጡም፣ አያሸቱም። ለጣዖቶች መስዋዕት መሰዋት ምን ይጠቅማል? እግዚአብሔርም በደዌ የቀሰፈው ሰው እንደዚሁ ነው። ጃንደረባ ቆንጆይቱን በአቀፋት ጊዜ እንዲያዝን በዓይኖቹ እያየ ያዝናል። ልቦናህን የብስጭት ሐዘን አታሳዝን፣ ሰውነትንም አታበሳጭ። የልቦና ደስታ የልቦና ተድላ ደስታ ለሰው ህይወቱ ነው። የልቦና ተድላ ደስታም ዘመንን ያበዛል። ሰውነትህን አለዝባት፣ የብስጭት ሀዘን ብዙ ሰዎችን አጥፍቷቸዋልና እና የብስጭት ሀዘን የምትጠቅመውም የለምና፣ የብስጭት ሀዘን ካንተ ታሪቅ ዘንድ ልቦናህንም አረጋጋት። ቁጣና ቅናት በህይወት የሚኖርበትን ዘመን ያሳንሳሉ። የብስጭት ሐዘንም ጊዜው ሳይደርስ ያስረጃል። አጫጅን እየተከተለ የሚቃርም ሰው ማታ በራት እንዲተካከል እኔም ከነቢያት በኋላ ተነስቼ በእግዚአብሔር ረድኤት ከነቢያት ማዕረግ ደረስኩ። ይራቀቁ ዘንድ ለሚወዱ ሰዎችም ሁሉ ነው እንጂ የደከምኩ ለእኔ ብቻ እንዳይደለ እንሆ አስተውሉ። በህዝቡ ላይ የተሾማችሁ መኳንን ስሙኝ። የአሕዛብም አለቆች አድምጡኝ። ሚስትህና ልጅህ፣ ወዳጅህና ወንድምህም አንተ በህይወት ሳለህ በገንዘብህ አታሰለጥናቸው፣ ኋላ እንዳትጸጸት። በቤትህም ባዕድ ሰው አትሹም፣ ትለምናቸው ዘንድ ወደ መለመን እንዳትመለስ። በህይወት ሳለህ በገንዘብህ ላይ አታሰልጥናቸው። አንተ በህይወት ሳለህ አእምሮህም ሳለች ግብርህን አትለውጥ። አንተ የልጆችህ እጅ ደጅ ክትጠና ልጆችህ አንተን ቢለምኑህ ይሻላል። በሰራኸው ስራ አዋቂ ሁን፣ በሾሙህም ቦታ ሁሉ ራስህን አታዋርድ። በህይወት የኖርህበት ዘመንህ ሁሉ ባለቀ ጊዜ፣ የምትሞትባትም ቀን በደረሰች ጊዜ የዚያን ጊዜ ገንዘብህን አውርስ። አህያህን ገለባ አብላው፣ ጫነው። ባለንጋ፣ በኮርባጅ ግረፈው፣ ባሪያህንም ቅጣው፣ መግበው፣ ግዛው። ባሮችህን ግዛቸው፣ እረፍት ታገኛለህ። ብታቦዝናቸው ግን ይከራከሩ ዘንድ ካንተም ነጻ የወጡ ዘንድ ይወዳሉ። ቀንበር መጫን አንገትን ዝቅ ያደርገዋል፣ ክፉ ባሪያንም አለንጋ፣ እግር ብረት ያለዝበዋል። ባሪያህን ግዛው፣ ቦዘን ብዙ ክፋትን ታስተምራለች እና፣ አቦዝንህም አታኖረው። የሚችለውን ያህል ስራውን ስጠው። ባይገዛ ግን እግር ብረቱን አጽናበት። ያለ ምክር የምትሰራው ስራ አይኖር። ነገር ግን ስጋዊ ደማዊ ሁሉ አትመነው። ደግ ቤተሰብ ቢኖርህ እንደ ወንድምህ አድርገው፣ እንደ ሰውነትህም ውደደው። ክፉ ነገር ብታደርግበት ግን ይኮበልልሃል። ያመልጥልሃል። ከዚህ በኋላ በየት ጎዳና ታገኘዋለህ?